ቀኑ ሙሉ እየጠጣው ቀኑ ሙሉ እየበላው ፈሴን እየፈሰው የሚያኖር ባል አለኝ። ቅማላ መከካ መኪና ውስጥ ነው። ስለሌለኝ ቤት ስለሌለኝ እልሄን ደሜን አፍልታችሁ ደግሞ ቤቴን እንዳላሳያችሁ ቡዳዎች ስለሆናችሁ አላሳይም፣ በቃ አንዳንዶቻችሁ አሁን ስናገር ወይም ችግር የሌለባችሁን ችግር ያለባችሁ ኖርማል ሰው እኮ ናት። ይሄንን አናርግተህ ደግሞ ደሞ የምትገርመኝ እኮ እኔ እ እኔ ሰው ስለምንቅ ነው እንደዚህ ማለት ነው። ንቀሽ አይደለም ለምቢጅ ኢነርጂን መቋቋም አትችልም። አውቀዋለሁ እኮ ሴጋውን ማለት ነው። ሴጋውን እኔን እኛ አገዝኩት። እኔን እኛ አገዝኩት። እኔን እንዲሳደብ አንናገርም። እንዴት እንደሆነ እኔ አግዤው ነው። ለኔ እንኳን ለመጨረሻ ጊዜ መልስ ይሰጠኝ። አትቺኝም ስልሽ በማስረጃ ነው። ከፈለግሽ እናግዝሽ እኔን እንድትሰድብኝ እንጂ

ግርም የምትለይ ነገር ምንድነው? ምን ትላለሽ? ቁጭ ብለን እኔ ከጨዋ ቤተሰብ ስለተወለድኩኝ ጨዋ ቤተሰብ ስላሳደገኝ እናትና አባቴ በስነ ስርዓት ደሞ ስትሞላቀኝ እከካም ክልልናት። እንደይች ልጅ ከክልል የመጣችው የመጣችሁ ግራም ያገበች ነው። እኔ የሸገር ልጅ ናት ወይስ ክልልናት? አይ ዶንት ኖው የሆነ ነገሯ ዋግም ማለት ነው። የሸገርን አልመሰለኝም። በሆነ በሆነ ነገሯ ፖይንት እየጣለች ነው እዛጋ ሸገሮች ሙዳ አላቸው። ይሁን እንደዚህ ዝምትን ብለው አይ ሸገሮች የፈለገን ትን ቢሉ እራሱ እንደዚህ አየራን ይዝም እንደዚህ አይነት ነገር ክልል መሆን አለባት። ከሆነ ክልል በብዛት ከክልል የሚያፈረግጡ እና አረብ ሀገር መሆን የተለያየ ሀገር ሄደው ትንሽ ከቀያየሩ ራሳቸውን እንደበላይ አርገው የሚያርጉትን አክት ነው የምታደርገው። እና ክልል ናት ምንድን ናት ነገሩ ግራ ገባኝ እኮ እና ልንገርሽ፣ በራስሽ ጊዜ ራ የራስሽን ፖይንት አንጀትሽ ተቃጥሏል። ፊትሽን እያየን ነው እኛ፣ ቡዳዎች ነን፣ እናያለን፣ እንረዳለን። አይ ሰው አላሳይሽም። እዚህ ጋር ታንቀሽት ሞቻታለሽ። ኦኬ፣ ከጨዋ ቤተሰብነት ያደገችው ብላለች። ከጨዋ ቤተሰብነት ያደገችው ጨዋ ናት። ስለዚህ ከጨዋ ቤተሰብ ስላደግሽ ነው አይደለ? ሳትነግረህ ትመዳለህ። ከጨዋ ቤተሰብ ስለተወለሽ ሳትደረግልህ ተወዳለክ፣ ብለሽ ወንድ ልጅን የምትጠይቂው ያንን እናት እናባትሽ አላየሁም። ቤተሰቦቼ ቪዲዮዬን ላይቤን ስለሚመለከቱ እናትሽ ያንን ሳይሆን ቪዲዮሽን አላያትም አላየችውም አልደረሳትም ያ ቪዲዮ። እኔ ክክር ምንም በገዛቸው ቤተሰቧንም ለማሰገድ ትሞክራለች። ከጨዋ ቤተሰብ እኔ ስትይ ማለት ነው። ሳይሆን እናትሽ አልጠየቀችሽም፣ ልጄ ምንድን ነው ሳቅለት አላለችሽም። ከዛ እሱ በኋላ ምን አልሻት ስርዳሻት ለእናትሽ ቤት አታስረጃትም። ከጨዋ ቤተሰብ እኔ ተወለድኩት ቤተሰቦቼ ላይቤን ይመለከታሉ አይደል እና እናትሽ ላይቭ ከተመለከተች ይሄን አልደረሳትም። እኔ እኮ እግዚአብሔር እኮ ናቷን ቤተሰቦቿ እንዳያስገባ የምትፈልገው እንደዚያ ካለች እናትሽ በስነ ስርዓት ካሳደገችሽ ከጨዋ ቤተሰብ ካደግሽ ከጨዋ ቤተሰብ የሚያድጉ ሰዎች ግን ከጨዋ ቤተሰብ ያደገ ስልክ ላይ ወንድ ልጅሽ እንደዚህ ዓይነት ነገር አታገኝም አለ ድማ ራስሽ ነሽ ሲቀጥል ደግሞ ከጨዋ ቤተሰብ ነው ያደግኩት እናት እና አባቴ ላይቤን ይከታተላሉ ላይቤን ይመለከታሉ ካልሽ ማለት ነው እናት እና አባትሽ ከላይ የከፈትሽውን ሲያዩ ምን አለችሽ እናትሽ ደውላ ልጄ ምንድን ነው ይሄ ነገር አለችሽ ከእዛ ምን አልሻት ለእናትሽ

ቤተሰቦቼ ጨዋዎች ናቸው። ከጨዋ ቤተሰባት በይ ግማታ፣ እናትና አባት ሽ እኮ ጨዋ ሊሆን ይችላሉ። አንቺ ግን ጨዋ አይደለሽም። ሻሩነሽ እዚህ ቲክቶክ ላይ በቲክቶክ ነው የምትተዳደሪው። ከአና አቡካ ጋር በምንም ነገር አትገናኝም። ቂጤን ደፍኜ የራሴ የሆነ ገንዘብ ዘግቼ መጥቼ ከእናንተ ጋር እማጋሳ ነኝ። ከእኔ ጋር አትችይም። በመልክም ሆነ በምንም እኔን አትወዳደሪኝም። አስረግቼ ነው የምነግርሽ። ምድር ላይ ውጪ፣ አውልቂ። ያንን ነው ግማታ። የሆነ ዊግሽን እንዲህ ግለጭው። የአፌ ከአጥናፍ እስከ አጥናፍ ቆሮቆንዳ ዶማ ምን አባቷ ትላለች? መቶ ሰው ወይም ሀምሳ ሰው ቁጭ ብሎ ውይ እኔ ቆንጆ ስላለሽ ምናምን ነገር እያልሽን ሙሉ ሰውነት አለሽ። በቃ ዳስ ሂድ ጎጀም በርኒ ወርፋት ስፖርት ስሪ፣ ሰውነትሽን አስተካክይ። ቅና ማሮጊት እራሷ ቤተሰቦቼ ጨዋ ናቸው። እንግዲህ ቤተሰቦቿ አሁን እህቶቼ ማለት ቤተሰቦቼ እናታችሁት በይፈቀድልኝ ብዬ እኮ ለቤተሰብ እኮ ሊስት እኮ አስገብቻል። ስለ መድኃኒዓለም ስለ እንደው ስለ ፈጠራችሁ ጌታ ሁሉን ነገር እጠነቀቃለሁ። ግን እናታችሁ እናትት ደስ ይለኛል ስሳደብ ብዬ ወረቀት ለቤተሰቦች አስገብቼ በቃ ይሁንልሽ፣ በዚህ ተስማምተናል ተብዬ ተፈርሞልኝ እኮ ነው ይህንን ራሱ የምናገረው። እከካ አንቺ ግን ስለምናምን እናትና አባትሽ ቪዲዮሽን ላይቭሽን ስለሚመለከቱ እያዩ ማለት ነው። እንዴ እንዴ ነው ሰማሻ፣ ደምማን ማስቀመጥሽ ለልቲ ትሻለኛለች አልሽ። ለልቲ ደግሞ ደስ ትለኛለች። እውነት እውነት ነው የምትነግረው። አይ ላብ ለልቲ ላይ ከፈልኩ በፌ እሄዳለሁ፣ ከፈልኩ በዋናው ሄጄ ቁጭ ብዬ አዳምጣታለሁ። ይመቸኛል። ነው ነው ነው ጭምር ነው ሼር ማድረግሽ። ከአፍ የሚወጣው ቃላት ብቻ ሳይሆን ኢነርጂም ጭምር ሼር ማድረግሽ ገባኝ። ቁጭ ብለሽ ግፊት ስትለምኝትውኝና ሆይና ከዛ በኋላ እንቅልፍ የሚወስድሽ ማለት ነው። ሴትና ሴት እየተሳሳሙ እየተሳሳሙ ከዛ እየተባዱ ሲባዱ ሲባዱ ሲባዱ አይተሽ አጠገቤ ሴት ካለሽ እሷን ትበጃለሽ። ከሌለሽ ደግሞ እራስሽን በጣትሽ ፈንግረሽ ፈንግረሽ ፈንግረሽ እራስሽን በርተሽ በርተሽ በርተሽ እዛው ረሽተሽ እዛው ረጣጥ በሽ ይህ አንሶላሽን ሳትቀይር ትተኛለሽ። ያንን ነው ያመጣሹ ቪዲዮ፣ ያንን ነው የሚያመለክተው። እኔ ኮራ ነው የሚያልኩት፣ ያንን ነው የሚያልኩት። ስለዚህ ሰውን ለማታለል የሚሰራልኝ ሰውዬ ከፍሎ በዚህ ገብቶ በዚህ ወጣ። የራስሽ ነው፣ እካካም ቅሌታም። ነገርኩሽ። ሃይ ጋይስ አይ ላቭ ዩ፣ በቃ እንዲህ ብላችሁ መታችሁ፣ ትኩር ብላችሁ አናውነ ተረጋጉ። ጌታ ሆይ ምናምን ምናምን እያላችሁ አትጻፉ። የሆነ ሰው እውነት ሲነግራችሁ፣ በግልጽ አማርኛ እውነተኛውን ነገር ሲነግራችሁ፣ አትደንግጡ። ምንም መደንገጥ አያስፈልጋችሁም። ወታ ምዝ ኔክስት ኔክስት፣ ተረጋጉ። በግልጽ አማርኛ ኮ ማስረዳችሁ። እሱ አሁን እኮ ጥምድ አድርጋ እንደ የጠመደች እውነት እውነቱን ስለምነግራለሁ እነግራታለሁ። በቃ ነገ ደግሞ የምትለው ነገር ታይቱ ደግሞ ይካሄድባል ይካሄድብሻል። አልፋታሽም ግን የሚጫወቱ እነ ሄለንን እነ ምናምንን ታያቸው። የበላይ እኔን ብለሽ አቢዩዝ ምናምን ቦሊንግ ለመሆን አትሞክሪ አንቺ እከካም አንቺ ደግሞ ሄለን የምትባይ ሴትዮ ማለት ነው። ምንድን ነው እሱ ትናንትና በአካውንቴ አስተያየት በፌክ አካውንቴ ገብቼ አስተያየት ሰጠኋትኝ። አልጠላትም ሄለንን። አሁን እኔ ሄለንን ምናምን ስናገር አይታችሁ አልነገርም። ይቺ እኮ መነገር ስላለባት እኮ ነው የምነግራት። ምክንያቱም መጥፎ ነገር ስለማላይባቸው እርስ በርስ የጓደኛ ምናምን ነገር ጓደኛውን ይጣሉ። ይቺ እኮ ማለት ነው ራሷን እንዴት እንደምታየው አቅም፣ አንድ ለማኝ ሸርሙጣ

አላ ሊዮ ፒፕል ኦኬ። እዚህ ጋር ሊዮች ካላችሁ አ ጋይዝ ኢነርጂዬን ስለምታውቁት ውስጤን ስለምታውቁት እንሞታታለን እንጂ እኛ ሊዮሽ ማለት ነው። እዚህ ጋር ቁጭ ብለን ሊዮች ጠቅላላ፣ እዚህ ጋር ቁጭ ብለን ሊዮች ደማችን እናፈላለን። የፈለገ ውድቀት ቢኖረን ውስጥ ነው የምንጨርሰው እንጂ እዚህ ጋር መተለን እናንተ አንሸነፍም። ይሄ ሄ እዚህ ጋር የምታየው ጠቅላላ ሊዮ ኢነርጂ ይባላል፣ የሊዮ ኢነርጂ ይባላል። ደምማ ነው የማስቀመጥሽ። ልክ ልክ ልክሽን።